የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ለአዲስ ዓለም አቀፍ ኮንቬንሽን ማዕከል በስኬት መጠናቀቅ የላቀ አስተዋጽኦ ላበረክቱ አካላት ያዘጋጀው የእውቅናና ምስጋና መርሃ ግብር ተካሂደዋል። ማዕከሉ ስራዎችን በተናጠል ማከናወን ከባድ፣ በጋራ ሲከናወኑ ደግሞ ቀላል እንደሆኑ በተግባር ያሳየ ነው ሲሉ ከንቲባ አዳነች አቤቤ ገልጸዋል። በሐሳባችን በገንዘባችን ደግሞም በጉልበታችን ባለን ሙያ ሁሉ አስተዋጽኦ ስናደርግ ሁላችንም አብረን ከፍ እንላለን፣ ሀገራችን ከፍ ትላለች። በድምሩ ለየብቻችን ስንሮጥ አቀበቱ ከባድ ይሆናል፣ በጋራ ስንሆን ግን እናቀለዋለን። ይሄ ኮንቬንሽን አንዱ ምስክር ነው። የማዕከሉ ግንባታ ወጪ ዘጠና ስድስት ነጥብ ሁለት በመቶ በከተማ አስተዳደሩ የተገነባ መሆኑን አውስተው ተጨማሪም የኢትዮጵያ አየር መንገድ የኢትዮጵያ ንግድ ባንክና ሌሎች ተቋማትም ድጋፍ ማድረጋቸውን ተናግረዋል። የከተማ አስተዳደሩ የተለያየ አማራጮችን አስቦ ኮንቬንሽኑ እዚህ ደረጃ እስከሚደርስ ድረስ ወደ 96.2 እጁን ወጪ ሸፍኗል። ቢሆንም እንኳን በዚህ ሂደት ውስጥ ያገዙ ናሉ የመንግስት ልማት ድርጅቶችን በተለይ ፌዴራል መንግስት ልማት ድርጅት፣ አየር መንገድ፣ ንግድ ባንክ፣ መድን ድርጅት ከልብ እናመሰግናቸዋለን። የአዲስ ዓለም አቀፍ ኮንቬንሽን ማዕከል አርባ ሄክታር መሬት ላይ ያረፈ መሆኑን የገለጹት ከንቲባዋ ሀያ አንድ የከተማዋ ነዋሪዎች፣ ሌሎች የአካባቢው አርሶ አደሮች ከኛ ሀገር ይቀድማል ብለው ቦታቸውን ለቀውልናል ብለዋል። መኖሪያ ቤት የነበራቸው ፊልት ፊት ለፊት ላይ የተጀመሩ ህንፃዎች እንዲሁ ዙሪያውን በአጠቃላይ ወደ ሀያ አንድ የሚሆኑ የከተማችን ነዋሪዎችን አስነስተናል ከፍ ብለን ደግሞ በ ሁለት ሺ አስራ አራት ይህንን አካባቢ ለማሳመር በ ዘጠና ቀን እቅድ የተለያዩ የመስሪያ ቦታዎችን ወስደው ሲሰሩ የነበሩ አርሶ አደሮች እንዲሁም ሲያርሱም የነበሩ ከመንገዱ ዳር አካባቢ ነበሩ እነሱ ሁሉ ስለተባበሩ ለዚህ ልማት ቅድሚያ ስለሰጡ የሀገር ጥቅም የእኛም ጥቅም ነው ብለው ስላሰቡ ስላመኑ ከልብ እናመሰግናቸዋለን። አዲስ አበባን የአፍሪካ የስበት ማዕከል ማድረግ የሚያስችል ማዕከል እንዲገነባ አስተዋጽኦ ያደረጉ አካላት የላቀ ምስጋና ይገባቸዋልም ብለዋል። ኢትዮጵያውያን የሚያስተባብር አካል ካገኙ ምንም እንኳን ለራሳቸው ቢዝነስን አይተው አዋጭነቱን አጥንተው የረጅም ጊዜ ጥቅምን አስልተው የጀመሩት ስራ ቢኖርም ሀገር ይበልጣል የሚል አማራጭ ሲቀርብላቸው ቸሮች እንደገና መልካምና ቀና ልብ እንዳላቸው በዚህ ኮንቬንሽን ውስጥ ያገኘናቸው አስተዋጽኦዎች አሳይተውናል። ና ሁላችሁንም በዚህ ላመሰግናችሁ እወዳለሁኝ። አዲስ ዓለም አቀፍ ኮንቬንሽን ማዕከል ዓለም አቀፍ ደረጃውን የጠበቀ ማዕከል መስራት እንደምንችል አሳይተንበታል ያሉት ከንቲባዋ ኢትዮጵያውያን የማዕከሉን አክሲዮን በመግዛት ለስኬታማነቱ አስተዋጽኦ እንዲያደርጉም ጥሪ አቅርበዋል።